ይወልሽ አንቺ የጠፋችው የዳዊት እህት አይደለሽ እና ሂድና ንገሮ። የምርሽ ነው ሩት? ቆይ እዚህ ቤት አንቺ ምር ነው የምትሰሪው? ደግሞ ሳሩን ምን አርግተሻ ነው እንደዚህ የምታችሽ? አንተን የሚመለከት ጉዳይ አይደለም። በቃ አውቃለሁ፣ ግን ይህ ሁሉ እሸት ለምን አስፈለገ? ሚኪ እየቀለድክብኝ ነው እንዴ? በቃ መናገር አልፈልግም፣ ተወኝ። ይኸውልሽ ራስሽን በመስታወት ተመልከቺ። ምንም ደና አመሲ። መስታወት የውጭን እንጂ የውስጥን ገጽታ አያሳይም። እኔ አይንሽን አይቼ ውስጥሽን መገመት አያቅተኝ። አሁን ልግባ ወይስ ትፈልገኛለህ? እሺ፣ ስለ ሳሩ ማትነግሪኝ ከሆነ ለዘመናት ውስጥ የሚመላለሱን ጥያቄ ልጠይቅሽ፣ ግን ውሸት አልፈልግም። ጥያቄ ይህን አውቀዋለሁ፣ ግን በፊት የመለስኩልህን መልስ ነው አሁንም እደግምልክ። እሩት፣ እሱ ውሸት ነው። እንደፈለግክ ማመን ትችላለህ። እንደኔ ግን ይህንን ጉዳይ ስለዘጋ ነው ባታነሳው ደስ ይለኛል። እሺ እንደፈለግሽ። ሲጀምር በአጋጣሚ ስላገኘሁሽ እንጂ ረስቻለሁ። እኔም ረስቻለሁ። አውቃለሁ። መናገር ነገር አይጠብቅብሽም፣ ግን ይሄ የጀመርሽው ነው ሸተዩ፣ መጨረሻው ያምር። ለምክርህ አመሰግናለሁ፣ ግን ለራሴ ራሴ ያለውለት ያንተን አዘኔት አልፈልግም። ልክ ነሽ፣ ግን ዳዊት፣ ስለዚህ ነገር ራሱ ካወቀ አይለቅሽም። በታናሽ እህቱ ቀልድ አያውቅም። አንተም አታውቅም አሉ። በጣም የልብ ጓደኛ እንደነበራችሁ ሰማሁ እኮ ያ የልጅነት ትዝታ ነው ግን የልጅነት ነገር አይረሳም ይባላል። ቆይ አልገባኝም፣ አንቺ ትክክለኛ የዳዊት ህይወት እንዳልሽ ታውቂያለሽ እንዴ? ምን አብዳሃል እንዴ? ለነገሩ እሷ ማንም ሊያገኛት አልቻለም። የወልሸሩ ተጠንቀቂ፣ ምክንያቱም እንደዚህ ከሄድሽ አወዳደቅሽ አያምርም። ኤጭ በቃ ተወኝ አቦ፣ ሰላሳ ጊዜ አንድ ነገር አደጋግምብኝ። ለራስሽ ብዬ ቆይ አንተ ትናገራለህ እንዴ? እንደዛ ካደረግክ ትልቅ ችግር ውስጥ ነው የምገባው። ሚኪ እኔ ምንም አልልም፣ ግን ውሸት ብዙ መንገድ አይጓዝም። ቶሎ ባጭሩ ቋጭ። አንተ ካልተናገርክ በስተቀር እነሱ አያውቁ በእኔ በኩል እንኳን ሚስጥርሽ የተጠበቀ ነው። አመሰግናለሁ። እጭ ምንድን ያደረግኩት? ይህ እኮ ትክክለኛው መንገድ አይደለም። ቃል መግባት የለብኝም ነበር ምንም ነገር መስማት አልፈልግም። ሳሚ ተወኝ በቃ። እንዴ አይናችን ያየ እኮ አንቺ ገለሻት ነበር እኮ። ኡፍ አሁንስ የአንተን ድምፅ መስማት ነው ያስጠላኝ። ሳሮን አብደሻ? እንዴ እኔ ምን እንደማደርግ ሁላ ምንም አልገባኝም። እኔ ጸባይሽ ሁላ ግራ ነው የገባኝ። ሁሉም ነገር በአንተ ምክንያት ነው። አንተ ውሻ ልክስክስ፣ አፈር ብላሽ፣ አፈር ያስበላህ። እንዴ ሳሮን፣ ምን ሆናችሁ ነው? ድምፅሽ እኮ ውጭ ድረስ ነው የሚሰማው። ችግር አለ እንዴ? ሚኪ መቼ መተህ ነው ዛሬ ነው የመጣሁት። ቢዚ ስለሆንሽ እኮ አረብሽም ብዬ ነው። አንተ እንዴት ጎርምሳል እንዴ! እርሚያችን ስቀላለሁ እንዴ። ቁጭ በል። ሰላም እና እንዴት ነሽ? ቤተሰብ ሁሉ ሰላም? ደናነ ሁሉ ሰላም። አንቺ በዛው ሸፈትሽ እንጂ፣ ምን ታደርገዋለህ? የስራ ጉዳይ ሆኖብኝ እኮ ነው። እና እንዴት ነ ደና ነኝ። ያ ወንድምሽ ወዴት ጥሎኝ እንደፈረጠ አላውቅም። ዳዊት ነው ይመጣል። እና ምን እግር ጣለ የውጭ ፕሮሰስ ጀምሬ በእናትሽ ወረፋ እየጠበቁኝ ነው። ወደ ውጭ ልትሄድ ነው ? ደስ ይላል። አንቺም ጠንካራ ሰራተኛ እንደሆኝ ሰምተናል። ሰፈር ውስጥ ሁሉም አንቺን ነው ምሳሌ የሚያደርጉት። ህይወት እኮ ሩጫ ነው። እነ ማዛርን እራሱ ሳልጠይቃቸው መጀመሪያ እኮ ስትመጪ ነው የምትጠይቂያቸው። ግን ስራ ላይ ማተኮር ጥሩ ነው። እኔ እስማማለሁ። ሁሉም እንዳንተ ቢረዱኝ ደስ ይለኝ ነበር። አይ ይረዱሻል ብዬ አስባለሁ። ግን እናትሽን ወደዚህ ብታመጫቸው መልካም ነው። ብዙ ጊዜ ሞክሬያለሁ። ግን እሷ ያንን ሀገር መልቀቅ አትፈልግም። እድሬ ቁቤ ጎረቤቶቼ ምናምን ትላለች። በእርግጥ ወልደሽ ያደግሽበትን ወልደሽ ያረጀሽበትን ቦታ መልቀቅ በጣም ከባድ ነው፣ ግን ደግሞ ግድ ነው። እዛ ብቻቸውን ከሚሆኑ እዚህ ይመጡ ይሻላል። አንድ ዳዊት ነበረ፣ እሱም እዚህ መቶ ሸፍቶ ቀረ። እሺ ካለችኝ ይሞክራለሁ። ከሳሚ ጋር ተዋወቃችሁ እንዴ? እንዴ፣ አዎ፣ የፕሮግራሙ ጊዜ እኮ አስታውሰዋለሁ። እኔም አስታውሳለሁ። ለነገሩ ሳሮን ስላንተ አውርታ አጠገው። አረ ስለኔም ታወሪያለሽ እኔ እኮ ስለ አንቺ ብቻ የምኖረው ይመስለኝ ነበር። ምን ደግሞ እናንተ ስለ እኔ ታውራላችሁ አላችሁ እንዴ? ታዲያ አሁን እንኳን ሳይሽ ትንሽ ተለውጠሻል። የዛኒ እኮ ሰፈር ስትመጪ ሁላችንም ፈዘዝ ብለን ነበር። ምን ነሽ? ይገርማል። ሳሚ የዛኔ ዝነት ያለሽ ልጅ ነበረች። እኔም ሳገኛት እንደዛ ነበረች እና በዚህ ምክንያት ነው ሰፈር ውስጥ የምታነሱ። ይገርማል እኔ ደግሞ ከዳዊት ጓደኞች ሁሉ አንተ ጥሩ ልጅ ስለሆንክ እማየንም ስለምትታዘዛት እሷም ስለምትወድ ሁሌ በጥሩነት አነሳለሁ። ያው እናንተ እናት እኮ ለኔም እናቴ ናት። አይ በዚህ ዘመን ማን እንደዛ ያስባል ብለህ ነው? አይ በጣም ብዙዎቹ እኮ ተሳዳቢ ነበሩ። በጥሩ ስላስታወሽኝ አመሰግናለሁ። ስራ ነው በጥሩ እንድትታወስ ያደረገ። ሶሪ፣ በጣም ገና ከመምጣት በጭቅጭቅ ተቀበልና አለን። ጭቅጭቅ የሌለበት ትዳርማ የለም። እውነት ነው። ሰዎች መሀል እኮ ልዩነት መኖሩ አይቀርም። ህይወት ቡና እንድታፈላ ልንገራት። አንተን የመሰለ ጥቁር እንግዳ እኮ በወር ያዝ ነ። አረ፣ እኔ እንግዳ አይደለም የቤተሰቡ አንድ አካል ነኝ። ቢሆንም ግድ የለም። በቃ እናንተ አውሮ እኔ እነግራታለሁ። አመምሽ እንዴት? ያልገባኝ ነገር እንድታገት ያደረገችኝ ሳሮን ነበረች እንዴ? አይ አይመስለኝም። አይታትል እንዴ? ሴትየዋ እኮ ለይቶላት አብዳለች። ጭራሽም የሚገል መድኃኒት በግድ ልታስጠኝ ነበር። ግን እንደ ጥርጣሬ ይመስለኛል፣ ሳሮን ስለ እውነታው ያወቀች ይመስለኛል። ምን? እውነትህን ነው ሳሚ? እንደዛ ከሆነ እኮ ብትገለኝ ራሱ ሲያንሳት ነው። አይ ይህን ያህል እንኳን መፍትሄላትም አንተ ዝም በል። አፍን ዝጋሽ ሁሉም ነገር በአንተ የመጣ ነው። አሁን የምትናገርበት አንደበት የለህም። ግን እስካሁን ምንም አላለችኝም። ምን ትልሃለች? ይህንን ውርደትህን በምን እንደምትገልጽልህ ቃላት አታልነዋም የሚሆኑ እንዳትናደጅ። ግን አግታሽ የነበረችው እሷ ናት አውቄዋለሁ። እና ለምን ተወችኝ? ቆይ መግደል ነበረባት እኮ እንዴ አንቺ አምሻ እንዴ ምድር የምታወሩ ምን ነው? ተሳስቻለሁ። በስራዬ እኮ ነው የጠላችኝ። ግን ይበለኝ፣ ይገባኛል። አንቺ ምንም አላጠፋሽም። ከተወቀስኩኝ እኔ እኔ ልሆን የምችለው እኔም ተጠያቂ ነኝ። እንዳንተ አይነቱን ደነዝ በማመኔ መቀጣት አለብኝ። ከዚህ በኋላ እዚህ ቤት መኖር የለብሽ፣ አውርተናል ከዳዊት ጋር። ይቅርታዋን ሳላገኝ የትም አልሄድም። ከፈለገች ትግደለኝ። አንቺ ልጅ ግን ቆይ እያመመሽ ነው እንዴ? በዚህ ሰዓት ግትርነት አይጠቅምም። እንደው አሁኑኑ ሄጄ ይቅርታ ጠይቃታለሁ። ባልሽን ስለወሸምኩብሽና ከሱ ልጅ ስለወለድኩኝ እያየሁሽ ስለዋሸሁሽ ይቅርታ አላታለሁ። አቁም ቤት እሱ እንግዳለ ጭራሽ ደግሞ እሱ ፊት አዋርድሽን ብላ ሌላ ጸብ ነው የሚፈጠረው እዚህ ቤት ለካ እሱ አለ በቃ፣ እሱ ከቤት ሲወጣ አደርገዋል። እሱ እስከሚበር እዚህ ነው የሚቆየው። ያደገችበት ሀገር ለእሷ ትልቅ ክብር አላቸው። እና ይህን ነገር እሱ ከሰማ ለሁሉም ሰው ተናግሮ ቤተሰቡን የሚበጠበጠው። እና ምን ላድርግ? የእሷን ይቅርታ ካላገኘሁ እንቅልፍ እራሱ አይወስደኝም። ይኸውልሽ፣ ለመረጋጋት ሞክሪ። አንቺ ምንም እንደማታውቂ ሰው አስመስኝ። አንተ ግን ምን አይነት ደንዳና ልብ ነው ያለ? አንቺ ስድብ ለእኔ ብርቅ አይደለም። ውጣልኝ ከክፍሌ አሁን አመጣጤ ቡና ፊ እንደተባልሽ ልነግርሽ ነው እሱማ ስራ አይደል እንዴ ግን ደግሞ ከመመሽ ሊቀር ይችላል በፍጹም ስራዬ እናንተ ማገልገል አይደል እንዴ ነገረኛ አትሁኝ አያምርብሽም? ነገረኛ ሆኖ ማን ሲያምርበት አይተህ ታውቃለህ እሺ በቃ እኔ ሊድ ግን ይሄ ነገር ከዚህ የበለጠ እንዲወሳሰብ ባታደርጊ ጥሩ ነው ቆይ አንተ ሳሚ ደጋፊ ነህ ወንጀለኛ እንዳይቀጣ እኮ የተባበራችሁ ነው ፈልግ የሆነው እንዴ ግን እሱ ብቻውን በቂ ማስረጃ ሊሆን አይችል ሲቀጥል ደግሞ ከእህቴ ሳሚና ህይወትን ለመጥራት በቂ ምክንያት አላት ላምን አልችልም ቆይ ህይወት ደግሞ ምን አጠፋች አንቺ አንድ ቀን እንኳን እስኪ ራስሽን በሳሮን ቦታ አድርገች ለማሰብ ሞክል በጣም እኮ ነው የሚያናድደው የትኛውም የሚናደደው ሰው የሚያደርገውን ነገር የሚያደርገች የተለየ ነገር አላደርገችም ስለዚህ ከእሱ አውገነክ ከእሷ ወገን ሳይሆን በቃ አሁን ያደረገችው ነገር ተናዳ ነው ብለን እናስበው። እንዴ አንድ ጥፋት አንድ ጥፋት አጠፋች ብለን አንጠልጥል ለፖሊስ መስጠት አለብን እንዴ? ይሄ ብደት ሁላችሁም ላይ የተጋባ ነው እንዴ? እሺ ቆ የዶክመንት ውስጥ ጉዳይ እሱን እኮ በቅደም ነገረችን አይደል? የታሰሩት የስራ ባልደረቦቿ በእሷን ያሳበቡት እና ይሄንን ታምናልክ እንዴት አላምምሩት መንግስት ራሱ እኮ በግልጽ ወንጀለኛ ናቸው ብሎ ሚዲያ ላይ አወጣቸው አይደል እንዴ? ወይኔ ሩት፣ አይናችሁን ግለጡ ያንቺ ከልክ ያለፈ ጥላቻ ግን ምንም እየገባኝ አይደለም። ቆይሩት እስኪ አንድ ጥያቄ ልጠይቅሽ። አንቺ ቤተሰብሽን እንደዚህ ነው የምትከላከው? እኔ ለእውነት ብቻ ነው የምከራከረው። እዚህ ጋ አይደለም ሳሮን፣ እናቴ እንኳን ብትሆን አለቃትም። እሺ እውነቱን ስለደገፍሽ ደስ ብሎኛል። ግን በቃ ይህንን በተለየ መንገድ እዩ። አንቺ እንዳሰብሽ አይነት ኃጢአት አይደለም። ባሏ ከሌላ ሴት ጋር ግንኙነት እንደነበረው አወቀች። የገዛ ቤቷ ያመጣቻት ደግሞ ራሷ ነች። እስኪ በሷ ቦታ ሆነች አስቢ፣ ይሄ ታዲያ አያሳብድም? እና እሷ እኮ ይህን ያወቀችው አሁን ነው ህይወትን ማሰቃየት ከጀመረሽ ግን ገና ድሮ ነው። ከመጀመሪያው አውቃ ቢሆን አንቺ በምን ታውቂያለሽ? አይ አይመስለኝም። እስከዛሬ አንድ ነገር ታደርጋት ነበር። በሌላ ቲው ግን ያንን የድምፅ ቅጂና የዶክመንት ኮፒ ለእኔ እንድትሰጭኝ ይፈልጋሉ። ለምን ሲባል፣ ሁኔታሽ ምንም እንደስ አላለኝም። ሁሉንም ነገር በልጅነት አይምሮች ልታበላሹ ትችላለሽ። እሱ እኔ ጋ ይቆያል። ግን አንተ ደግመ እንድታስብበት አንድ እድል ሰጥሃለሁ። ለጊዜው ውሳኔ ነው። አንቺ ግን ያለ እኔ ፍቃድ ቃል ምንም አይነት ነገር እንደማታደርጊ ቃል ግቢልኝ። እንደዚህ አይነት ቃል እንኳን አልገባልኝ። እሺ፣ እንደዛ ከሆነ አንቺን አላምንሽም ማለት ነው። ስለዚህ የጠየቅኩሽ ነገር ስጪኝ። እኔ አላጠፈው። በቃ እኔ ጋር ይቀመጣል። አላደርገው። አታበሳችኝ አታበሳጭኝ እሩት፣ አታስፈራራኝ። እኔ ትልቅ ልጅ ነኝ። ካልፈለኩኝ ልታስገድደኝ አችልም። እሩት እኔ ላንቺ ያለኝን ቦታ ታውቂያለሽ አይደል? ከአንቺ ጋር መጣላት አልፈልግም። የፈለከው ነገር አድርግ ወይ ምንድን ነው ችግሩ? ግትርናት፣ እሷ ያለችው ነገር ካልሆነ ማንንም አትሰማም። ኃይለ ቃል፣ ጥፊ፣ ጭቅጭቅ። እስኪ ተውኝ። በእናት ሚኪ ቤቱ በቃ ባግዳድ ሆኗል። ስራ ለመስራት እኮ በቂ ጉልበት የለሽም። አታስብ፣ የቤቱን ስራ ለመስራት እንኳን የሚሆን ጉልበት አላጣም። እስኪ እኔ ላግዝሽ ወይታው አንተንማ አላደክም አራት እግደርደሪ። ለእናቴ እኮ እኔ የምሰራላት ሞይ የለውም ብለች ነው። እስኪ ላሳይሽ። ብቃትህን እያስመሰከርክ ነው። የምሰራውን ዶሮ ደግሞ ብታይ ምልት ነው። እኔ አላምን ጭራሽ። ዶሮ መስራት ትችላለህ? አዎ። ግን በር አጠፋች። ዶሮ አንገቷ ተቆርጦ እንደምትሄድ ያኔ ነበር ያዩት። ከዛ እየዘለለች ቤቱን ደንበደም አደረገችው እና በመጨረሻም ተንፈራፍራ ሞተች። እኔ ግን በጣም ያሳዝኑኛል፣ እንስሳት ሲታረዱ ማየት አልፈልግም። አንዱ አንዱን በልቶ ነው የሚኖረው። ይሄ ደግሞ በፈጣሪ የተፈቀደ ስለሆነ ችግር የለው አታስቢ። እሱም ግን በጣም አስገርመኛል። ወንዶች ብዙ ጊዜ ዶሮ መስራት አይችሉም ግን ለራሴ ነው እንጂ እማየያ ልጅ እንድሰራ አፈቅድልኝም። የእናትን ሙያማ ማን ይደርስበታል? እውነት ነው። ይኸው ሌላ የሚከተፍ ነገር ካለ ጨምሬ። በቂ ነው። በጣም አመሰግናለሁ። ወጥ መስራት አለብኝ እና ሌላ የሚከተፍ ነገር የለሽም? እሺ ዛሬ ደግሞ አብሰንክ፣ ምን ሁለገብ እንደሆንኩኝ ታውቃለህ። በጣም አስገርሞኛል። ሎሮ ወጥ ራሱ መስራት ይችላል። አረ እንደዛ አልሽ። ይህ ከወንድ መሆኑ ራሱ ይጠራጠራል። አመሰግናለሁ። በአንተ ቤት ልታናደደኝ ፈልገህ ነው። እኔ ግን አልናደድም። ልክ ትክክለኛ ስጋት ሊሆንብህ የሚችለው ሰው ይሄ ነው። በዚሁ ከቀጠለ ደግሞ በጥቂት ጊዜ ውስጥ ከዚህ ቤት ይዟት የሚኮበልለው ሚኪ፣ ወንዶች ይከሩብሃል። ቀጥልበት። ምን አልከህ? አንተ ራስ ለእናትህ ወገበን አስራ አይደለ እንደምትሰራላት። ህይወት አንድ ማውራሽ ነገር ነበር፣ እዚህ ጋር መምጣት ትቻለሽ? በሉ እኔ ሚል እናንተ ይመቻችሁ። ምንድነው ጉዳዩ? ለምንድነው ከዚህ ቤት አልወጣም የምትይው? ትልቅ ችግር ውስጥ እኮ ነሽ፣ አይታይሽም እንዴ? እሱን ለማውራት አሁን ትክክለኛው ሰዓት አይደለም። እንዴ እጅሽ እንዳቆርጭው፣ አንዳንዴ በሀሳብ የምትሄጂው ነገር አለ። እሺ፣ እጠነቀቃለሁ ከዚህ ቤት አልወጣም ያልሽው ሴትዮ እኮ ልገልሽ ነበር። ግን ሀቅ አላት። የእሷን ይቅርታ ሳላገኘትም አልሄድም። አልገባሽም? አንቺ ሴትዮ እኮ ጭራቅ ናት። በእኔ የተነሳ እህትሽን ሴትዮ እንድታያት አልፈልግም። አረረም መረረም እኮ ታላቅ እህትሽ ናት። አልካድኩም፣ ግን ደግሞ እህቴ ስለሆነች የእሷን መጥፎ ባህሪ አልሸፍንላትም። ከጎን የሆነች ስለምታግዥኝ አመሰግናለሁ። ግን ደግሞ እህትሽም ትፈልግሻለች። ህይወት እንደዚህ ሞኝ አትሁኚ። ሳሮን እዚህ ነገር ላይ ምንም አላደረገችም እኔና ሳሚ እኮ ሄጃችን እናገኘ ነው ልለምንሽ በቃ ሩት ከሷ ጋር አትጣይ እኔ ሳሮን እንደማውቃት እናንተን ብታውቋት ምኞቴ ነበር እንደ ማንኛውም ሰው ታጠፋለች እሷ መልአክ አይደለችም እኮ ለሷ የተከራከርሽላት መሆኑን ማመን አልችልም የሚመሩ እውነት ነው ስለዚህ እስከ ዕለተ ሞትሽ ከሳሮን ጋር ትኖሪያለሽ እንደዛ ነው አይደል ሚኪ ከዚህ ሲሄድ ሁሉንም ነገር አፍረጥጬ ነግሬ ይቅርታ ጠይቃትን፣ ወደዚህ በረስ ላልመለስ እሄዳለሁ። ህይወት እሱም ማድረግ ያለብሽ አሁን ነው። ለእኔ በመጨነቅ እንደሆነ ይገባኛል። ስለ ሁሉም ነገር አመሰግናለሁ። እኔ የምልሽን ብትሰሚ ጥሩ ነበር። ራስሽን ወደ አደጋ ነው እየወሰድሽ ያለሽ። አመሰግናለሁ። እንዳንቺ አይነት የምትጨነቅልኝ እህት ስለሰጠኝ ፈጣሪን አመሰግናለሁ። እኔ ምንም አላደረግኩልሽም። ስትሰቃይም አብሬሽ አልነበርኩም። ይቅር በይኝ ይሄ ሁሉ በእኔ ጥፋት ነው አንቺ ደግሞ ምን አደረግሽኝ የማውቀውን ሁሉ ለመናገር ነበረብኝ እሱንም አይኸው አሁንም እየነገርሽኝ አይ አልገባሽም ተዮ በቃ እኔ ትንሽ ራሴን አሞኛል ሚኪ ስለ አንቺ እየጠየቀኝ ነበር ምን አለሽ እዚህ ቤት ስላለሽበት ሁኔታ እንዴት እንደተገኘሽ ምን እንደምትሰሪ የመሳሰሉት ገባኝ ከጀርባዬ የሄደ መሆኑ ነው ደሞ የቃቃበልሽ ነው። እየሳኩ ነበር። ሁለታችሁ ግን ቶሎ ተግባባችሁ ልበል። ቀለል ያለ ልጅ ነው ለመግባባት አይከብድም። ኧረ እንደዛ ነው። ገባኝ። ምን ነው ፊትሽ ልክ አይደለም? አይ ምንም፣ በቃ ገብቼ ልተኛ። ከነሳሩን ጋ ያለሽ ግንኙነት ግን ምንም ደስ አላለኝም። ችግር ያለበት ይመስለኛል አይ ያን ያህል እንኳን ከባድ አይደለም። ጥፋት አጥፍቼ እኮ ነው። እንዴ ጥፋትሽን ታምኛለሽ? ካጠፋው ለምን አላምነው። አይ ካጠፋህማ ኃላፊነቱን መውሰድ አለብህ። ላንተ ጥፋት ማንም ኃላፊነቱን ሊወስድልህም ሆነ ሊጠየቅልህ አይገባም። እንጃ እኔ እንደዚህ እንቅጩን የሚናገር ሰው አጋጥሞኝ ስለማያውቅ ነው። ይሄ ምን ሆኖ የሚያስገርመው? ይልቅ አንተ ደካማ እናትህን ጥለህ ልትሄድ ነው? ደካማ ናት እንዳለች ስነግርሽ አላስታውስም። አይ እነሳሩን ሲያወሩ ሰምቼ ነው እ ገባኝ እሷናት ካሪር ከመውጭ ይገኛል ያለችኝ። እናቶች ሁሉ እኛን ስኬት ነው የሚፈልጉት። ግን ያንቺስ? ቤተሰቦቼ ናቸው በማደጎ ነው ያደጉት። ግን ትክክለኛ ወላጆች እናንተ ሀገር እንደሚገኙ አንዳንድ መረጃዎች ደርሰውኛል። እንዴ ምን አይነት መልስ ነው? እንዴት አታውቂም? አይ ይህንን ሲያወቅኩት ቅርብ ጊዜ ነው። ቆይ ደብረ ዘይት ግን የት አካባቢ? ሰራተኛ ሰፈር ብለውኝ አንድ ሙሉ ቀን ስፈልጋቸው ብዬ ነው ምንም ፍንጭ ሳላገኝ የመጣሁት። እንዴ የእነ ዳዊት የድሮ ሰፈር እኮ ነው ። እሱ ምንም አያውቅም። ዳዊትም ነግሮኛል ሊሄድ ብሎ ግን አንዳንድ ጉዳዮች ያዙት። ቆይ አንቺ የልጅነት ጊዜሽን ምንም አታስታውሽም? አይ በቀደም ግን ስለ ልጅነት ባል ስታወሩ የእኔንም የልጅነት ጓደኛዬን አስታውሳችሁኛል። ባልሳሳት ስሙ ጥፍጥሬ እንደዛ ነገር ነበረ። እና ከምንም በላይ ማስታውሰው ከኋላ የሚሰራት አንድ ሹሩባ ነበረችው። እሷን ሲያናድደኝ ጊዜ እየጎተትኩኝ ነበር የምጫወትበት። አይ ልጅነት